ይስጥልን ውድ ተመልካቾቻችን፣ እንደምን ላችሁ። ሳምንታዊ የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል። ቆይታችሁ እንዲሁም አብሮነታችሁ ከኛ ጋር ሆን ዘንድም ግብዣችን ነው። የፌዴራል ማረሚያ ቤት ኮሚሽን ሳምንቱ በምን አሳለፈ የሚለውን ደግሞ መረጃዎች ተዘጋጅተው እየጠበቁ ነው። መረጃዎችን ተከታትለን እንመልሳለን። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደሰነበታችሁ። የሳምንቱን የማረሚያ መረጃዎች እየቀርብ ያለው ከመረጃዎቹ ጋር ሳጂን አበባው መሀመድ ነኝ። አብራችሁ ቆዩ። ለፌዴራል ማረሚያ ቤት ኮሚሽን የሥነ ስርዓት ቁጥጥር ፖሊሶች ስልጠና ተሰጠ። በስልጠና መርሃ ግብሩ ላይ የተገኙት የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀኔራል ዮኑስ ሙሉ በአስተላለፉት መልእክት የኮሚሽኑን አመራሮችና የስነ ስርዓት ፖሊስ አባላት ተቀናጅተው በመስራት በኮሚሽን ደረጃ የሚስተዋለውን የፖሊስ ስርዓት መጓደልን ለማስተካከል በትኩረት መስራት ይገባዋል ብለዋል። ኮሚሽነር ጄኔራሉ አክለውም ከስነ ምግባር አንጻር በሀገራችን ተገኝተው ተሞክራቸውን እያካፈሉ የሚገኙት የደቡብ ኮሪያውያን የማረሚያ ፖሊስ አባላት መልካም አርአያነት በአግባቡ ተረድቶ ተግባር ላይ ማዋል እንደሚገባም አንስተዋል። የኮሚሽኑ የጥበቃና ደህንነት ዳይሬክተር ምክትል ኮሚሽነር አለባቸው ጥጋቡ በበኩላቸው ኮሚሽኑ አዳዲስ አሰራሮችን በመዘርጋት የተሰጠውን ኃላፊነት ለመወጣት ብቁ የማረሚያ ፖሊስ አባላት ሊኖሩት እንደሚገባ በመግለጽ የማረሚያ ፖሊስ አባላትን አቅም በማሳደግ የህግ ታራሚዎችን አርሞና ንጹ ለማውጣት በሚደረገው ጥረት የበኩላቸውን እንዲወጡ እየተሰራ መሆኑን ተናግረዋል። በስልጠና መርሃ ግብሩ ላይም የኮሚሽኑ የማናጅመንት አባላት የደቡብ ኮሪያ ሁለት የማረሚያ ተቋማት የሰራ ኃላፊዎችና የማዕከላት ኃላፊዎች ተገኝተዋል። የሴቶችን ሁለንተናዊ ተጠቃሚነት በማረጋገጥ በኩል ሁሉም ኃላፊነቱን ሊወጣ ይገባል ተባለ። በፌዴራል ማረሚያ ቤት ኮሚሽን የሴቶች የህፃናትና ወጣቶች ዳይሬክቶሬት በፌዴራል ማረሚያ ቤት ኮሚሽን ስር ለሚገኙ የማዕከላት ዳይሬክተሮች የማስተባበሪያ ኃላፊዎች የሥርዓተ ጾታ ቡድን መሪዎችና ባለሙያዎች ሥልጠና ሰጥቷል። በመርሃ ግብሩ ላይ ተገኝተው የሥራ መመሪያ የሰጡት የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዮኑስ ሙሉ ኮሚሽኑ የሴቶችን ሁለንተናዊ ተጠቃሚነት ለማሳደግ በርካታ ሥራዎች እየተሰሩ መሆኑን ገልጸው ሴቶች የተሰጣቸውን ኃላፊነት በብቃት መወጣት የሚያስችል አቅም ባለቤቶች መሆናቸውን አንስተዋል። ሴቶች አይችሉም የሚል የተዛባ አመለካከት እንደ ኮሚሽን መንጸባረቅ የለበትም ያሉት ኮሚሽነር ጄኔራሉ ቀጣይ የሴቶችን ተሳትፎ በተቋም ደረጃ ለማሳደግም የአቅም ክፍተቶችን በስልጠና የመሙላት ተግባር ከማዕከላት አመራሮች እንደሚጠበቅ ገልጸዋል። በፌዴራል ማረሚያ ቤት ኮሚሽን የሴቶች ሕጻናትና ወጣቶች ዳይሬክቶሬት ዳይሬክተር ምክትል ኮሚሽነር አለም ጥላሁን በበኩላቸው የሴት የፖሊስ አመራርና አባላት ሕዝብና መንግስት የጣለባቸውን ኃላፊነት በብቃት መወጣት እንዲችሉ በእውቀትና በክህሎት ዳብረው በተለያዩ የሥራ ኃላፊነት ቦታ በብዛት መገኘት አለባቸው ብለዋል። የሥልጠና ተሳታፊዎች ሥልጠናውን አስመልክተው በሰጡት አስተያየት የወሰዱ ሥልጠና ሴቶችን ለማገዝ ለመደገፍ አጋዥ የሆኑ ሐሳቦች የተነሱበትና በነበራቸው እውቀት ላይ ተጨማሪ ጉልበት እንዲያገኙበትም ገልጸዋል። በአዲስ አበባ በሚገኙ የፌዴራል ማረሚያ ቤት ኮሚሽን ማዕከል ማረሚያና ማረፊያ ማዕከላት ለሚሰሩ ሠራተኞችና ታራሚዎች ሥልጠና ተሰጠ። በቃሊቲ በቀጠሮና በሴቶች ማረሚያና ማረፊያ ማዕከል ለሚገኙ ከ250 በላይ አመራሮች ሰራተኞችና ታራሚዎች የማረሚያ ቤት ተሃድሶ ወይም ፕሪዝን ሪፎርሜሽን በሚል ርዕስ የተዘጋጀ ስልጠና ተሰጥቷል። የፌዴራል ማረሚያ ቤት ኮሚሽን የማረም ማነጽ መሪ ስራ አስፈጻሚ ወይዘሮ አሸረቃ ሀጂሳኖ ስልጠናው ከደቡብ ኮሪያ ከፍትህ ሚኒስቴርና ከማረሚያ ቤት ኮሚሽን በመጡ አሰልጣኞች እንደተሰጠ ገልጸዋል። የስልጠናው ዓላማ የደቡብ ኮሪያ ማረሚያ ቤትን ልምድና ተሞክሮ ማካፈል ለማንዋል ዝግጅት መነሻ የሚሆን ግብአት ማሰባሰብና የህግ ታራሚዎችን የተሃድሶ ማዕከላት መክፈት መሆኑን መሪ ስራ አስፈጻሚዋ ተናግረዋል። ከሰልጣኞች መካከል የሴቶች ማረሚያና ማረፊያ ማዕከል የታራሚዎች ማረጋጋትና ሳጻተደስክ ኃላፊ ወይዘሮ አስቴር ጥጬ በሌላው ዓለም ያለውን የህግ ታራሚዎች አያያዝ ምን እንደሚመስልና እንዴት እንደሚያዙ ከስልጠናው ግንዛቤ ማገኘታቸውን ተናግረዋል። የአንድ ሀገር ስልጣኔ ከሚለካባቸው ነገሮች መካከል አንዱ የወንጀለኞችን ቁጥር መቀነስ መሆኑን የተናገሩት ዴስክ ኃላፊዋ ደቡብ ኮሪያ በአጭር ጊዜ ከፍተኛ ስልጣኔ ላይ የደረሰች ሀገር በመሆኗ የተሻለ ልምድ እንዲያገኙበት አስረድተዋል። በስልጠናው ላይ ከታራሚዎች ጋር ቀጥተኛ ስራ ግንኙነት ያላቸው 158 ሰራተኞችና 100 የህግ ታራሚዎች መሳተፋቸውን ለማወቅ ተችሏል። ተመልካቾቻችን የሳምንቱ የማረሚያ መረጃዎች እስካሁኑን ይመስሉ ነበረ። ቀሪ የማረሚያ ዝግጅቶች ይቀጥላሉ። መልካም ጊዜ ይሁንላችሁ። ውድ ተመልካቾቻችን ከመረጃዎቻችን ተመልሰናል። አሁን ደግሞ የምናልፈው ወደ ቀዳሚ ፕሮግራማችን ይሆናል። የሕግ ታራሚዎች በያሉባቸው ማዕከላት የተለያየ የሙያ ዘርፍ ስልጠና ላይ ተሰማርተው አምራች ብቁ ዜጋ ይሆናሉ። ለዛሬም በቃሊቲ ማረሚያ ማዕከል ላይ በጋርመንት ልብስ ስፌት ላይ ስልጠና እየተሰጠ ይገኛል። ከስልጠናውም አልፈው ደግሞ የሕግ ታራሚዎቹ አምራች ሆነው እዛው ለሕግ ታራሚዎቹ የቱታና የጋውን ልብስ ስፌትን እያመረቱ ይገኛሉ ማለት ነው። በዚህ ዙሪያ የተዘጋጀውን ፕሮግራም ተከታትለን እንመለሳለን። ሰዎች በወንጀል ድርጊት ተሳትፎ በህግ ወንጀለኛ ሆነው ሲገኙ የተለያዩ ቅጣቶች ይጣሉባቸዋል። ከነዚህ ቅጣቶች ውስጥም ላጠፉ ጥፋት ይመጥናል የተባለው ዓመት ፍርድ በፍርድ ቤት ተፈርዶባቸው ማረሚያ ቤት እንዲቆዩ ማድረግ አንዱ ቅጣት ነው። ታራሚዎች በማረሚያ ቤት ቆይታቸው ካጠፉ ጥፋት እንዲታረሙና ድጋሚ በሌላ ወንጀል እንዳይሳተፉ የማረማነት ማነት ስራ ይሰራባቸዋል። ማረሚያ ቤቶች ታራሚዎችን መልካም ዜጋ ለማድረግ የሚሰራውን ስራ የሚደግፉ መንግስታዊና ለትርፍ ያልተቋቋሙ ድርጅቶች አሉ። ሴንተር ፎር ጀስቲስ ይህንን ስራ ከሚያግዙ ግብረሰናይ ድርጅቶች አንዱ ነው። ሴንተር ፎር ጀስቲስ ታራሚዎች በማረሚያ ቤት ቆይታቸው የተለያዩ የሙያ ስልጠናዎችን እንዲያገኙ የገንዘብና የቁሳቁስ ድጋፍ ያደርጋል። ሴንተር ፎር ጀስቲስ ቅድም እንደጠቀስኩት ከሚሰራቸው ስራዎች ውስጥ የህግ ታራሚዎች በተለያዩ ክህሎቶች ስልጠና አግኝተው በማረቤት ቆይታቸው ስራ ላይ ተሰማርተው ራሳቸው እንዲችሉ ከወጡም በኋላ ባገኙት ሙያ ራሳቸውን የራሳቸውን ስራ ፈጥሮ መሳት የሚያስችሉ ስራዎችን ይሰራል። ከዚህ ውስጥ አንዱ የጋርመንት ስልጠና ነው። የጋርመንት ስልጠና ነው። የሚሰልጠን ያለ ልብስ ፊት ማለት ነው። ደስ ይላል። በጣም አሪፍ ነው። ጊዜሽን በማይሆን ነገር ማለት ቁጭ ብለን ከምናሳልፈው እዚህ መተን ያው ተምረንበት እውቀት ሸምተንበት ያው ለውጭ ሕይወታችንም ያው የስራ ልምድ ቀስመንበት እንውጣለን ብዬ አስባለሁ። ብቻ ደስ ይላል አሪፍ ነው። ጋርመንት ልብስ ስፌት እየሰነጠልኩ ነው። ከዛ ከዚህ ሰልጠኛ መራበት ሰልጠኛ ወጥቼ ራሳቸው ራሰችያ ውጭ መስራት ይችላለ ብ ስብና ስልጠና ልብስ ስፌት ስልጠና መመዝገብ ከፈለጋቸው መግባት ትችላላችሁ። ምናምን በሚዲያ ሰምተን ከዛ ተመዝግበን ይገባል ከዚህ በፊት ማን ያለኝ ማን ነው እያሰነጠርኩ ነበር። ከማረምና ከማነጥ ስራ ስራ ወዳድ አምራች የሙያ ባለቤት ሆነው እንዲወጡ ነው ዋናው ዓላማው። እዚህ ቁጭ ከሚሉ በዚህ አጋጣሚ ወደ ማረሚያ ቤት ከገቡ በኋላ ብዙ ጊዜያቸውን ባልሆነ ነገርም ከሚያሳልፉ አንደኛ የሙያ ባለቤት ከሆነው፣ ሁለተኛ ስራ ሰርተው ስራ ተሰርቶ እንዲገንዘብ ማግኘት እንደሚቻል ሁሉን ነገራቸውን ትተው ነው የመጡት። አይምሯቸውንና እውቀታቸውን ግን ይዘው ነው የመጡት። ስለዚ አሁንም እዚህ እውቀታቸው ላይ አውቀው ሰርተው ገንዘብ ማመግኘት እንዲችሉ ተብሎ ነው። ከቴክኒክና ሙያ ከሰለጠኑ በኋላ ወይም ሌላ ስልጠና ከተሰጠ በኋላ ሙያ እንዳይረሳ እንዲያመርቱ ነው ዋናው። ሲያመርቱ ደግሞ ከጊዜ ጊዜ ሙያቸውን ዴቨሎፕ እያደረጉ እያሳደጉ እያሳደጉ ይሄዳሉ። ታራሚዎችም የማረም ማነፅ ስራ አካል የሆነው እና ና በቃልቲ የከፍተኛ ጥበቃ ማረሚያ ቤት ለሚገኙ ታራሚዎች እየተሰጠ ያለው መሰረታዊ የልብስ ስፌት ስልጠና መቶ ሀምሳ ለሚሆኑ የህግ ታራሚዎች ለመስጠት የታለመ ነው። በመጀመሪያ ዙር ስልጠናም ሀምሳ ሰልጣኝ ታራሚዎች ስልጠናን እየተከታተሉ ይገኛሉ። ይሄ የመጀመሪያ ዙር ስልጠና ነው። የመጀመሪያ ዙር ስልጠና ወደ 50 ቢሆኑ የህግ ታራሚዎች በዚህ ስልጠና ላይ እየተሳተፉ ይገኛሉ። ይህ ስልጠና ቅድም እንዳልኩት በጣም ወሳኝ ጠቃሚ፣ ያውም በከፍተኛ ባለሙያዎች እየተሰጠ ያለው ስልጠና ነው። ከዛም ባሻገር ይህ ስልጠና ከመጀመሩ በፊት ለዚሁ የማረሚያ ቤት አባላትም በዚህ ወርክሾፕ ውስጥ እያሰለጠኑ ያሉት ከጨርቃጨርቅ ኢንስቲት የመጡ ብቻ ሳይሆኑ ራሱ በተቋሙ በቃሊቲ የከፍተኛ ጥበቃ ማረሚያ ቤት የተመደቡ ወደ አምስት የሚሆኑ ባለሙያዎች አሉ እነሱ ለ15 የተከታታይ ቀናት የአሰልጣኞች ስልጠና ወስዶ ከነዚህ ከፌዴራል ጨርቃጨርቅ ኢንስቲቱት ከተመደቡ ባለሙያዎች ጋር ሆኖ ስልጠናውን በመስጠት ላይ ይገኛሉ። አላማውም ይህም የዚህም አላማ ይህ ስልጠና ከተጠናቀቀም በኋላ የተቋሙ አቅምም ተገንብቶ ስልጠናው በማይቋረጥ መንገድ በቀጣይነት ማስቀጠል እንዲያስችል ታስቦ የተሰራ እና የተዘጋጀ ስልጠና ነው መጀመሪያ ለማሽኑ ነው ምን ምን ፓርት እንዳሉት እንዴት መርፌ ማስገባት ክር ማስገባት እንደሚችሉ እናሳያቸዋለን። ሁለት ማሽኖችን ነው እስካሁን ያሳየ ነው፣ ሲንግል ኒድር ማሽን እና ኦቨር ኦቨርሎክ ማለት ነው። እና እንዴት መስፋት እንደሚችሉ እናሳያቸዋለን። ከዛ የተለያዩ ደግሞ ስቴፖች አሉ። መጀመሪያ እንዴት ማሽኑን ኮንትሮል ማድረግ እንዳለባቸው ከዛ በኋላ ደግሞ ወደ ክር እንዴት ማስገባት እንደሚችሉ ደግሞ ወደ ፕሪፓሬሽኖች አሉ። እንዴት ማዘጋጀት እንደሚሉ እንዴት ደግሞ ወረቀት ላይ እንዴት ወደ ጨርቅ ከመግባታቸው በፊት እንዴት ወረቀት ላይ መስራት እንደሚችሉ እናሳያቸዋለን። ከዛም በኋላ የሚያወጡት ልብስ አለ። እሱን የእነሱን ፕሪፓሬሽኖች ማለት ነው። ምን ምን መግባት እንዳለበት እነሱን ያያሉ ያሉ ከዛ በኋላ ዋናው ፕሮዳክቱን ያወጣሉ ማለት ነው። ስልጠና በጣም ቆንጆ ነው። እኔ ተመችቶኝ ለራሴ ተቀብዬ ራሴን ማሳምኘ ለመስራት ብዙ ጥረት እያደረግኩም የነበረ ነው። ፍላጎቴን አገኝቻለሁ። ከመቀመጥ እኔ ትልቅ ስራ አእምሮ የማሳረፍ ስራ መልመድ በዛን ደግሞ አማራጭ እንዲሆንልኝ አድርጌ የሰራው የሰለጠምኩም ነው። በማረሚያ ቤት ውስጥ አንዱ ካለው ማረም ማነት ስራ ውስጥ በምርት ስራ ላይ ታራሚዎችን ማሳተፍና የሙያ ባለቤት ማድረግ፣ በተጨማሪ ደግሞ በሚያመርቱበት ጊዜ እኛ የሙያ ክፍያ ይከፈላቸዋል። ያንን ክፍያ ለአጠራቅመው ሲወጡ ቢያንስ መቋቋሚያ እንዲሆናቸው በሚል በቃሊቲ ከፍተኛ ጥበቃ ማረሚያ ቤት እየተሰጠ ያለው የሙያ ስልጠና ታራሚዎች በማረሚያ ቤት ቆይታቸው ሰዓታቸውን በአግባቡ እንዲጠቀሙና ተጨማሪ የገቢ ማስገኛ ስራዎች ላይ እንዲሳተፉ ያግዛቸዋል። ከዚያ ባለፈም የእርምት ጊዜያቸውን ጨርሰው ወደ ማህበረሰብ ሲቀላቀሉ የሙያ ባለቤት ሆነው ስራ ፈጣሪ እንዲሆኑ ትልቅ አስተዋጽኦ አለው። ማረሚያ ቤቱም ስልጠናውን የወሰዱ ታራሚዎችን ቀጣይነት ባለው መልኩ የስራ ዕድል የሚያገኙበትን ሁኔታ በማመቻቸት ላይ ይገኛል። እዚህ ውስጥ ያሉ ታራሚዎች በዚህ በጣም ደስተኞች ናቸው። በእርግጠኝነት ይህን ስልጠና በሚያጠናቅቁበት ሰዓት ላይ በማረሚያ ቤት ቆይታቸው ወቅት ባሉት ወርክሾፖች ውስጥ ገብቶ እያመረቱ ራሳቸው እንዲችሉ ገቢ እንዲያገኙ የሚያስችል፣ ከወጡም በኋላ የራሳቸውን ስራ ፈጥሮ መስራት እንዲችሉ የራሳቸውን ማሽን ገዝቶ ከቅጥር ሳይሆን ራሳቸውን ችሎ መስራት የሚያስችል አቅም ይዞ አቅም ብቻ ሳይሆን ደግሞ በሚሰሩበት ጊዜ ያንን መድረግ የሚያስችል ክፍያም አግኝቶ ማሽን ገዝቶ የራሳቸውን ስራ ይፈጥራሉ የሚል እምነት አለን። አምሮ ፍሬሽ ሆኖ በጣም ተደስቼ እየሰራው ነው። ምክንያቱ ለእኔ ይጠቅመኛል። እውቀት ለእኔ ነው፣ ከኔ አይሰረቅም። ስለዚህ የሚጠቅመኝ ነገር መያዝ ብዙ ነገሮቹ ይጠፋሉ። እውቀት፣ ጥበብ የያዝሹ አይጠፋብሽም። ስለዚህ የሚጎዳኝ ነገር የለም የሚጠቅመኝ ነው እንጂ በጣም በፍቅርም የሚሰራው ስራ ነኝ። ምክንያቱም በደከምሽ ጊዜ አሁን እድሜ ወደ አምሳ ምናምን ገብቸዋለሁ። ብዙ እንደከሲ በፊት መሮጥ ላልችል ይችላለሁ። ምክንያቱ ይሄን አንድ መኪናም ለራሴ በግሌ መስራት ይችልበታለሁ። ተቀጥሬ አቅሜ እስከሚችል ድረስ መስራት ይችላለሁ። የሚጠቅመኝ እንጂ የሚጎዳኝ አይደለም። እኔ ወስኜ የሰለጠንኩትም በፍቅርም እነዚህ ሴንተር ፎር ጀስትስ የሚባሉ ድርጅቶች ሁለት ተሰልጣኝ ልኮልን እያሰለጠኑ ነው። እኛ በጣም እኔ በፍቅር ተቀብያቸው በጣም የተመችቶ ጊዜው ያሳለፍኩ። እድሉ ሲመጣ ይሄ ማለትም የጋርመንት ስልጠና እድሉ ሲመጣ፣ ውስጥ ውጭ ብዬ ማለትም ማረሚያ ቤት ውስጥ ከምቀመጥ ሙያውን ብሰለጥን ብዬ አሰብኩኝ። ግን ወደ ስልጠናው ስገባ ደግሞ ያው ለወደፊቱ ይጠቅማል ብዬ አስባለሁ። ስልሽ ወጥቼ ያው እንደ አማራጭ ስራ ይዘዋለሁ ልሰራበት እችላለሁ ብዬ አስባለሁ። የራሳቸው ዩኒፎርም አለ። ይሄ በቢጫው በቀይም የፍርደኛና የቀጠሩ ነው። እሱን በዚሁ በማረሚያ ቤቱ አቅም ለማምረት አንደኛ የመንግስትን ወጪ እንቀንሳለን፣ ሁለተኛ እነሱ ሙያቸውን ያሳድጉበታል። ሶስተኛ፣ ጥራቱን የጠበቀ ማምረት ይችላሉ ነው። ሁልጊዜ ለምንድን ነው ከውጭ የምንገዛው? አንድ እሱ ነው። ሌላኛው ደግሞ የአባሎች አሁን ለምሳሌ ለወደፊት እንትን የተባለው ምንድን ነው ሰልጣኝ ምልምል ፖሊሶች አሉ። የእነሱ የስልጠና ቱታ በሺዎች የሚቆጠር የተለያየ። ሁለተኛ ደግሞ የተለያዩ ወታደራዊ ማሰልጠኛዎችን እየተጻጻፍን እሱን ለማምረት ማለት ነው። የቃሊቲ ከፍተኛ ጥበቃ ማረሚያ ቤት ታራሚዎች እንደየፍላጎታቸው የተለያዩ ስልጠናዎችን እንዲያገኙና ባገኙ ስልጠና ስራ ላይ እንዲሰማሩ ሁኔታዎችን ያመቻቻል። በማረም ማነጽ ሂደት ታራሚዎችን ማሰልጠንና በስራ ላይ ማሰማራት በሌሎች ሀገራትም የተለመደና እንደ መልካም ተመክሮ የሚወሰድ ነው። ይህም ታራሚዎች የእርምት ጊዜያቸውን ሲያጠናቅቁ በቀላሉ ወደ ማህበረሰብ እንዲቀላቀሉና ስራ ለማግኘት ትልቅ አስተዋጽኦ ይኖረዋል። ጨለማ የሚያደርገው ራሱ ያለ ስራ መቀመጥ የሆነ ነገር ሰርቴ ሳትይዝ ይዜ ስትወጪ ስንወጣ የሁላችንም ፊታችን ተራራውን የሚቆመው እሱ ነው። ምክንያቱ ብዙ ነገሮቻችን ፈርሰዋል፣ ከስራ ተፈናቅለን፣ ቤተሰቦቻችን በመከራ በችግር ውስጥ ናቸው። እዚህ ጋር የሆነች የያዝኩት እዚህ ጋር ሰርቼ የሆነ ነገር ብይዝም ሙያም ብይዝም ሲወጣ አልረበሽም በፊት የነበረ ይረሳል። ሁሉም ነገር ስራ ላይ ካልሆንሽ ይረሳል። እንደ በፊቱ አክቲቭ ላትሆን ትችላለሽ። ስራ ላይ ያለው ግን በየጊዜው ስራውን እያሻሻለ በሰዎች ዘንድም ተቀባይነት ይኖራል። ለዚህ በዚህ ሙያ ሰርቼ እስካለው ድረስ ሰርቼ የሆነ ነገር ይዤ መውጣት ሙያውን ይዤ መውጣት እንዳልረበሽ ተስፋ የመጨረሻ ተስፋ እንዳልቆርጥ ከእግዚአብሔር ጋር የሚረዳኝ ነው። ማረሚያ ቤት ስትገቢ ያው ስልሽ በጣም ያስፈራል። በእርግጥ ግን ያው ገብተሽ የተለያዩ ሙያዎች አሉ። ተምረሽ ሰልጥነሽ ማለት የምትውጭ ከሆነ ያው ራስሽን ትለውጭበታለሽ ማለት ነው። ጥፋት ላይ የጥፋት ዩት ውስጥ ከነበርሽ ያወጥተሽ ተመልሰሽ የጥፋት ዩት ውስጥ ላትገቢ ትችያለሽ። ማለትም ወደ ስራ ትጋቢ ያለሽ ብዬ አስባለሁ። ሰዎች ማረሚያ ቤት በሚቆዩበት ሰዓት ላይ በአንድ ቦታ ላይ ቀንና ማታ ሰው ሲቀመጥ ከባዱ ነገር መቀመጥ ነው። ስለዚህ ይሄ እድል የተመቻቸውም ሰው መቀመጥ የለበትም ነው። ስለዚህ ሲቀመጥ ተያያዥነት በርካታ የሚመጡ በርካታ ነገሮች ስላሉ ነው። ቅድም ላልኩት ክሎቱን ማጣቱ ብቻ ሳይሆን ገንዘብ ሰርቶ ማግኘት አለመቻል ብቻ ሳይሆን በአእምሮ ላይ የሚፈጠረው ራሱ በጣም ከባድ በመሆኑ ስራ ላይ የሚሰማሩ ሰዎች እነዚህ ባሪ አይታይባቸውም። ስለዚህ ጠዋት እንደማንም ሰው ወደ ትምህርት ቤት ሄዳ ወደ ስልጠና ይመጣሉ፣ ወደ ስራቸው ቦታ ይመጣሉ። ከዛ ምሳ ሰዓት ላይ እንደማንም ማንም ሰው ሄዶ ምሳቸውን በልቶ ወደዚህ ይመለሳሉ። እዚህ ሙሉ ጊዜያቸውን የሚያሳልፉት በስራ ነው። ስለዚህ ማታ እዚህ ደክማሉ ሲገቡ፣ ይተኛሉ። የማመሰግነው ምንድነው ይሄ ሴንተር ፎር ጀስቲስ ማሽኖቹን ከመግዛት ጀምሮ ከዚህ ቀደም ማሽኖቹን ይገዛልን እሱ ነው። አሁን ደግሞ በተጨማሪ ለነኝህ ለመቶ ሃምሳ የህግ ታራሚዎች ለአሰልጣኞች የትራንስፖርትና የምሳ አበል በመክፈል ለታራሚዎቹ ደግሞ የመሰልጠኛ ማቴሪያሎችን ብዙ ማቴሪያል አለ ጨርቅ ገዝቶልናል፣ ደብተሮች፣ ማስታወሻዎችን እና ይህንን ስፖንሰር የአሰልጣኞች ስልጠና ደግሞ ለ15 የአሰልጣኞች ስልጠና ስፖንሰር ስላደረገን ይህንን በከፍተኛ ሁኔታ ማመስገን እፈልጋለሁ። በተጨማሪ የኢትዮጵያ ጨርቃ ጨርቅ ኢንዱስትሪ እና አስመራች እና ምርምር ማዕከሉ ስድስት አሰልጣኞችን አንድ አስተባባሪ በድምሩ ሰባት በትብብር ደብዳቤውን እና ከድጋፍም በየጊዜው በጠየቅናቸው ጊዜ የሙያዊ ድጋፍ ሁለተኛ ይህንን መካከለኛውን ኢንዱስትሪ ወደ ከፍተኛ ኢንዱስትሪ ለመቀየር ምርምር እንደሚያደርጉልን ቃል ስለገቡልን ማመስገን እፈልጋለሁ። ውድ ተመልካቾቻችን ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። አሁንም እስከ መጨረሻው ድረስ ከኛ ጋር ትቆዩ ዘንድ ምንጋብዛችኋለን። አሁን ደግሞ የምናልፈው ተወዳጅ ነው እንዲሁም አስተማሪ ነው። የህግ ታራሚዎች ግለ ታሪካቸውን የእርምት ጊዜ ቆይታቸውን ያካፍልናል። ለዛሬ ከዚህ ቀደም በቃሊቲ ማረሚያ ማዕከል ላይ ከነበረ የህግ ታራሚ ጋር፣ አሁን ደግሞ ከእርምት ጊዜው ወጥቶ ጨርሶ የራሱን የግል ስራ እየሰራ ካለ ባለታሪካችን ጋር ቆይታ አድርገናል። ትከታተሉን ዘንድ ጋብዘናችኋል። ዛን ጊዜ ትንሽ የተፈጠሩን ኪስ አምኖ ለመቀበል በጣም ከብዶ የነበረ፣ በዚህ ላይ ደግሞ እድሜ ደግሞ በጣም ፋይር ኤጅ ነበሩ። ምንድነው ፍንዳታ ነው ይባሉ። ህልም ነበረው፣ ከዳር ሳያደርሰው በፈጸመው ወንጀል ማረሚያ ገብቶ ተጨናገፈበት። እንጂ ወጣት የተባረክ ጥበቡ በተፈሪ መኮንን ትምህርት ቤት የኤሌክትሪክ ሻን ትምህርት ይከታተል እንደነበር ያስታውሳል። ታዲያ ወጣቱ ይማር በነበረው ትምህርት ራሱን አሳድጎ ሀገሩን ለመጥቀም የነበረው ጉጉት በአጭሩ ተገታ። የፈጸመው ወንጀል በቃሊቲ ማረሚያ ቤት ሀያ አምስት ዓመታትን እንዲያሳልፍ ግዳለው። በድንገት ህልሙ የተጨናገፈበት ወጣት የተባረክ የከባበት ማረሚያ ቤት በህይወቱ ውስጥ ሌላ መልክ ይዞ መጣ። ራሱን እንደ ታራሚ አድርጎ መቀበል፣ ከሌሎች ታራሚዎች ጋር በባህሪ ተስማምቶ መኖር፣ ሌላም ሌላም በቀላሉ ሊለምዳቸው የተቸገረባቸው አጋጣሚዎቹ ነበሩ። ከእሱ ጋር ምን መሰለሽ፣ መጀመሪያ አምኖ መቀበል ነገሩን ራሱ እስሩን አምኖ መቀበል በጣም ከባድ ነበር ለኔ። ምክንያቱም ድንገታዊ ክስተት ነው የተከሰተ ማለት ነው። ምንድን ነው የምታለዩ የማያስማማሽ ነገር ቢኖርም ተስማምተሽ የመኖር ግዴታ አለብሽ። ለምሳሌ እንደዚህ፣ አሁን አልጋ ዶርም ተሌ ላይ በምንጋራበት ጊዜ፣ ጎልሎም በምን ተኛበት ጊዜ አጠገበ ያለው ሰው ለምሳሌ እኔ በቃ ማሎዶ ባህሪ ቢኖረውም የግዴታ ግን ችዬ መኖር አለብኝ። እና በዚህ ውስጥ ምን ትማሪያለሽ? ትዕግስትን ትማሪያለሽ ማለት ነው። እና ትልቅ ትዕግስትን ምን ተምሬያለሁ። ለምሳሌ ቤት ውስጥ የሆነ ሰው እንኳን የሆነ በቃ ሀዘን ምናምን ቢገዝንሽ ምናምን ነገር እንደልብሽ ሀዘንሽ መግለጽ አትችልም፣ ይገድብሻል። ደስታንም ልክ እንደዚሁ መደሰት አትችልም። በዚህ ላይ ደግሞ ትልቁ ደግሞ ውዱ ነገር ምድር ላይ ስንኖር ጊዜ ነው። ጊዜ የሚባል ነገር አለ፣ እሱን ያሳጣሻል፣ እና ወደ ኋላ በጣም ያስቀርሻል። ጠንካራ ካልሆንሽ በስተቀር ማለት ነው። ከባድ ጊዜ ነው በጣም ናፍቆት አለ። ሰው ይናፍቅሻል። በዓላት ይናፍቁሻል። አሁን የበዓል ሰሙ ምናምን ለምሳሌ በጣም ያስከፋል። በቃ ከቤተሰብ ጋር ምናምን ማሳለፍ ለምደሽ እንደዚህ፣ ደግሞ አሁን በጋራ የሚከበሩ በዓሎች አሉ፣ እንደ መስቀል እንደ ምናምን እሱን በቴሌቪዥን ስትመለከች ከባድ ስሜት ነው የሚሰማው በጣም እና ያ ነገርም አለ በድንገት የገባበትን የሕይወት መልክ ለመቀበል ብዙ ማንበብ መርሁ እንዳደረገ የሚናገረው ወጣት የተባረክ ጥበቡ የሚፈጠሩ ችግሮችንም በመነጋገር መፍታቱ መጥፎውን አጋጣሚ ወደ መልካም ቀይሮታል ብሎ ያምናል። በቃሊቲ ማረሚያ ቤት በነበረው ቆይታ ራሱን ለማዳመጥ ጊዜ በማግኘት መክሊቱንም እንዳገኘ ይናገራል። በአንድ ወቅት በማረሚያ ቤቱ በሚገኘው ቤተ መጽሐፍት ያነበበው አንድ የልብ ወለድ መጽሐፍት መጽሐፍ እንዲጽፍ በር ከፈተለት። አሁን ላይ ሦስት መጽሐፍ ጽፎ ለአንባቢያን ለማቅረብ ዝግጅት ላይ ነው። ከዚህ ባሻገር ማረሚያ ቤቱ ባደረገው የማረምና የማነጽ ምግባር የልብስ ስፌት፣ ኮምፒውተር ትምህርት፣ ፈሳሽ ሳሙና አዘገጃጀትና የተለያዩ የእጅ ስራ ሙያ ተምሯል። የማረሚያ ቤት አስራ አንድ ዓመት ቆይቴ ያው እስር ቤት አሪፍ ነው በይባል ግን እኔ ብዙ ነገሮችን ተጠቅሜበታለሁ። ማረሚያ ቤት ለእኔ ራሴን ያገኘሁበት ቦታ ነው። ብዙ ነገሮችን ሰርቻለሁ፣ ትምህርቶችን ተምሬያለሁ። በአንድ ጎኑ ደግሞ ስር በጣም የሚደብር ነገሩ ነው እና ከባድ ጊዜ ነበር። በጣም ቀጠሮ በነበርኩበት ሰዓት ላይ በብዛት መጽሐፍቶችን ማንበብና መጻፍ ላይ ነበር። ተፈርዶብኝ ወደ ቃሊቲ ማረሚያ ቤት ከመጣሁ በኋላ ግን የተለያዩ የሙያ ስልጠናዎችን የሙያ ትምህርቶችን ወስጃለሁ። በልብስ ቤት ተምሬያለሁ። ኮምፒውተር አይሲቲ በሌቭል ቱ ደረጃ ተምሬያለሁ። የፈሳሽ ሳሙና አሰራር እሱን ተምሬያለሁ። ሌላ ደግሞ የሃንድ ክራፍት የተለያዩ የግድግዳ ጌጣጌጦችን እነሱን መስራት ተምሬያለሁ። እንዲሁም ደግሞ የኤሌክትሮኒክስ ጥገና እሱን ደግሞ ሙያዬን አዳ ብሮት ይቻሉ በጣም የኤሌክትሮኒክስ ተማሪ ነበርኩ እና እሱንም እዚህ በራሴ ጥረት ቢሆንም ማለት ማረሚያ ቤት ውስጥ አይሰጥም እንደዚህ አይነት ስልጠና ግን በአንዳንድ ቀና የፖሊስ አባሎች አማካኝነት የተለያዩ የሜንቴናንስ ቪዲዮዎችን እያመጡልኝ እማር ነበር እዚህ ማለት ነው። እና መሆን የምፈልጉ በፊት የኤሌክትሮኒክስ ሰራተኛ መሆን እፈልግ ነበር፣ ግን ማረሚያ ቤት ከገባሁ በኋላ ሌላ የተደበቀ ታለንቴን አገኘሁ። ስነ ጽሁፍ ላይ፣ ሙዚቃ ላይ፣ እዛ ላይ በጣም የተለየ ችሎታ እንዳለኝ ተረድቻለሁ። በቃሊቲ ማረሚያ ቤት 25 ዓመት የተፈረደበት ቢሆንም ባቀረበው ይግባኝና አመክሮ ምክንያት 11 ዓመት ቆይታ አድርጓል። አሁን ከእስር ወጥቶ የኤሌክትሮኒክስ መገጣጠም እንዲሁም ፈሳሽ ሳሙና ለማከፋፈል እየሰራ መሆኑን ይገልጻል። ከዛ በላይ ደግሞ ሙያን ላስተማረው ማረሚያ ቤት የኢንስታሌሽን ስራ እየሰራ ነው። እኔ እዚህ የነበረውን ቆይቴን እንደ ማረሚያ ቤት የነበረውን ቆይቴን ልክ እንደ ገዳም ቁጥሩ እና ወደ ራሴ በጣም በጣም በጣም እንድመለከት ረድቶኛል እና ጥቂት ነገሮችን ነው ያስቀረብን ብዬ የማስበው እንደዚህ ከተዛር ጋር ከምናምን ከምናምን ከጓደኞች የተገናኘ ነገር ነው እንጂ ሌላውን ነገር በራሴ የምፈልገውን ነገር አሳክቸዋሉ ብዬ አስባሉ። ኤሌክትሮኒክስ ጥገና ስራ እሰራለሁ። በተጨማሪ ደግሞ የፈሳሽ ሳሙናም አመርታሉ። አምርቼ ማከፈል ጥረት እያደረኩ ነው። ከዛ በተጨማሪ ኢንስታሌሽኖችን እሰራለሁ። አሁን ከዚህ ተፈቶ ሙሉ ኢንስታሌሽን የዘረጋ የመጀመሪያው ታራሚ ሊሆን ነው መሰለኝ እና ከቃሊቲ የማረሚያ ቤት ወደ አባ ሳሙኤል ሲዞር ማረሚያ ቤቱ የማረሚያ ቤቱ ሙሉ የዲሽን ኢንስታሌሽን እኔ ነኝ አሁን እየሰራሁት የምገኝ እና በጣም ትንሽ ነው የሚቀረኝ ለመጨረስ። ሙያዎችን ተመሪያለሁ። በተሟልኳቸው ሙያዎች ውጭ ላይ አሁን እየሰራሁ ነው፣ እሰራለሁ። ከዛ በተጨማሪ ደግሞ እኔን አምኖብኝ ደግሞ ይህን ትልቅ ስራ ነው ሙሉ እንደዚህ ኢንስታሌሽን የአሪፍ ኢንስታሌሽኑን እንድሰራም ስለፈቀዱልኝ የማረሚያ ቤቱን ኃላፊዎች እንዲሁም የማውቃቸውን በጣም ብዙ አባሎችን ነው የማውቀው፣ ብዙ ታራሚዎችን ነው የማውቀው አመሰግናለሁ። ሁሉንም የምፈልግበት ቦታ እንደምደርስ እተማመናሉ። በሙሉ ልብ የምናገሩ ማለት ነው። ከራሴ የምመክራቸው ወጣቶች ምንድን ነው ማለት እንዲደርስ የምፈልገው ነገር በጣም አስቀያሚ ነገር ነው እስር ማለት ነው። በጣም በጣም ማንም ሰው እኔ ጠላት የምለው ሰው ራሱ እንዲታሰር አልፈልግም። ብዙ ነገር የሚያሳጠው ነገር አለ ማለት ነጻነት ነኝ እንጂ በምን እንደሚተመን ለማነጻጸር በጣም ይከብደኛል። እና ትዕግስት እንዲኖራቸው አንድ ነገር ወንጥ የሆነ በቃ የቅጽበታት ነገር እኮ ማረል ወንጀል ስልቆቱም ይሁን ከሰው ጋር አልተሽ ምናምን ነገርና ትንሽ ሁለት ደቂቃ ሶስት ደቂቃ ከዛ ከነገሩ ካናደዳቸው ነገር ወይም ደግሞ ካስከፋቸው ነገር ይዞሩ ሲሉ በእርግጠኛነት እንደሚረሱት እርግጠኛ ነኝ። በፊት ላይ እያሉ እኔ ውጭ ላይ በጣም ለኛ ምናምን ነገር ነበር እንቀለቀል እንቀለቀለ ምናምን ነበር፣ ግን አሁን እዚህ ገብቼ እድሜም ከፍ እያለ ከሰዎች ከብዙ ሰዎች ጋር የተገናኙ ስመጣ ምናምን ነገር ትግስትን ነው ያደበርኩት፣ እና ትግስትን የመሰለ ነገር የለም እና ከወንጀል እንዲታቀቡ ይህንን ቦታ እንዳያዩት አናግራችኋለሁ በጣም ከባድ ቦታ ነው። በጣም ውድ ተመልካቾቻችን፣ ቆይታችሁን እስከ ፕሮግራማችን ፍጻሜ ድረስ አድርጋችሁ ስትከታተሉን ስለነበር እጅግ አድርገን እናመሰግናለን። ለዛሬ የተዘጋጁት ፕሮግራሞች የተከታተላችሁትን ይመስሉ ነበረ። ቀጣይ ሳምንት እንዲሁ በሌሉ ዝግጅቶች እንገናኛለን። ፕሮግራሙን እየመራሁ አብሬያችሁ ቆይታ ያደረግኩት እኔ ኮንስታብል ቅድ ጸጌ ነበርኩኝ። የሳምንት ሰው ይበለን።